በድምፅዋና መልኳ ስለተማረኩላት ተዋናይ ፍናን ህድሩ አሁን ላይ ወጡ ሚስትሮቹና ሰይፉ ስለ እርሷ የተናገረውን የምናስደምጣችሁ ይሆናል። በሙዚቃው ዘርፍ ላይ ሞዴል በሆን ክሊፕስ ስራ የምናየትና በፊልም ላይ በትወና ብቃታው የምናውቃት ፍናን ህድሩ በዛሬው መሰናዳችን ስለ እርሷ ያልተሰሙ አምስት መረጃዎችን የምናስደምጣችሁ ይሆናል። በጃኬት ዩቲዩብ አዲስ ከሆናችሁ በሀገራችን እንዲሁም በመላው የአፍሪካና የዓለማችን ሀገራት ያልተሰሙ አስገራሚ፣ አዝናኝና አስተማሪ መረጃዎችን የምናጋራበት ቻናል ነው። ቪዲዮውን ላይክና ቻናሉን ሰብስክራይብ አድርጋችሁ ቤተሰቡ መሆን ትችላላችሁ። ያለ የእርቅ ጓደኛ የእርቅ ጓደኛ አይደለም። ስሚ ተሻለ ነው እኮ የተሻለ ሰው አታውቅም። አምስተኛ የፍናን ሂድሩ የትዳር ሁኔታ በሀገራችን በትወናው ዘርፍ ላይ ከሚታወቁት ውስጥ ቆንጆና ተወዳጅ ተዋናይት ናት። በሀገራችን በፊልም ኢንዱስትሪ ውስጥ ስምንት እጅግ በሕዝብ ዘንድ ተወዳጅነትን ያተረፉ ፊልሞች ላይ በትወና ብቃቷ ከማስደምሟ ባሻገር በቅርቡ ለሕዝብ ይፋ የሚሆን አዲስ ፊልም ሰርታለች። ፍናን ሂድሩ በትናንትናው ዕለት ሰይፉ ስለ ትዳር ሁኔታው ያጋራኑ መረጃ እናስደምጣችሁ ፍናን ለጋብቻው ምክንያት የሆነው በሱ ባለው ይታየው ማሬ ማሬ በተሰኘው የሙዚቃ ቪዲዮ ላይ በመሳተፏ እንደሆነ ሰይፉ ፋንታውን ይነግራል። ነገሩ እንዲህ ነው። የዛሬ 10 ዓመት በኤግዚቢሽን መካከል አንድ ሰው ይታደማል። በዚህ ቦታ ላይ በሱ ባለው ማሬ ማሬ የሚለውን ሙዚቃ ከአራት ጊዜ በላይ ሲዘፍን ያስተዋለው የአሁኑ የፍናን ፍቅረኛዋና የነገባሏ ፍቅራብ ህዝቡ እንዴት ቢወደው ነው የዚህን ያክል ሲል የእርሱ ጓደኛ የነበረው የሙዚቃ ክሊፑን ያሳየዋልም። በዚህ ወቅት ፍቅራብ የእኔና የእርሷ የጋራ ጓደኞች አሉን፣ ነገር ግን እኔና እርሷ አንተዋወቅም ሲል መለሰ። ታዲያ ቀስ በቀስ በአጋጣሚዎች ተዋውቀው ከ10 አመት በላይ በፍቅር አብሯት የዘለቀው ምንም እንኳን ቀደም ባሉ ዓመታቶች በኢንስታግራም ገጸዋ ላይ ቀረብ ታድርጋ ፎቶ ስታጋራና አለፍ ሲልም የእርሱን ፊት ብለር በማድረግ ስቶሪ ላይ ታጋራ ነበር። አሁን ላይ እነሰይፉ እንኳን ሳይቀሩ ለሽምግልና የሚሄዱ ሲሆን ፍቅረኛ የፍቅር አብ እኔና ቤተሰቦችን የሚያከብር በጣም የሚወደው ባሌ ብቻ ሳይሆን ወንድሜና ሁሉ ነገሬ ነው ስትል ለሰይፉ ነግረዋለች። የፍናን ባል በኮንስትራክሽን ስራ ላይ የተሰማራ ነው። ሰርጋቸው በጥር እንደሚሆኑ የተገለጸ ሲሆን ለፍናን ሚዜ የሚሆኑ በፊልም ኢንዳስትሪ ውስጥ ያሉት የቅርብ ጓደኞቿ እነ ማርታ ጎይቶምና ናሆሜንና ሌሎች ወዳጅ ዘመዶቿ በተገኙበት እንደሚሆኑ መረጃዎቹ ወጥተዋል። አራተኛ ወደ ትወና የተቀላቀለችበት ሁኔታ በሶማሊታይ ወይም ደግሞ የሺ የሙዚቃ ክሊፕ ላይ በሰራችው ቪዲዮ በህዝብ ዘንድ ዝናን ለመጎናጸፍ የበቃቸው ፍናን ገና ለመጀመሪያ ጊዜ በሰራችው ፊልም ላይ በአመቱ ምርጥ የትወና ብቃት ካሳዩ ሰዎች ስሟ ሊጠቀስ በቅቷል። የኃይሉ ፀጋዬ የማዕበል ዋናተኞች የተሰኙና 11 ክፍሎች ብቻ ለህዝብ እይታ ቀርበው በዛው በቀረው ፊልም ላይ ስትተውን የነበረችውን እስቷ ምንም እንኳን ጥሩ የሚባል ትወና ብታሳይም ፕሮዲሰሩ አቶ ሙልቀ እንደተናገሩት ፊናን ፊልሙ መቆም እንደ ምክንያት አስቀምጧት ነበር። በበረከተ ወረደ የፍቅር ሰው በአቤል ሀጎስ ቦሎ ማነቂያና ዘመን በማይሽረው በዕድሜ ያስታደርሰ እርቂውን ላይ መቼም ልትረሳ አትችልም። ለስለስ ባልና በእርጋታ ለዛዋ የምናቃት ፍናን ምናልባት በዚህ ሁኔታ የምትቀጥል ከሆነ በሀገራችን በፊልም ኢንዳስትሪ ውስጥ ከሚጠቀሱት ተወዳጅ ተዋንያን በቀዳሚነት የመጠቀሷ ጉዳይ አንዳች እንኳን ጥርጥር የለንም። ውድ የጃኬ ዩቲዩብ ቤተሰቦች ለቻናላችን አዲስ ከሆናችሁ በላ ጊዜ መሰል ቪዲዎች ስንለቅ እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ሶስተኛ የትውልድና የእድገቷ ሁኔታ የሀገራችን መዲና በሆነችው አዲስ አበባ ሳሪ ሰፈር ሐምሌ 19 ቀን 1989 ዓ ም የተወለደችው ፍናን አሁን ላይ 29 ዓመት ሞልቷታል። የፍናን ህድሩ እናት ወይዘሮ አስራራያ እንደምትባል ታማኝ መረጃ ምንጮቻችን ያጋረው ሲሆን በሳይንሱ አስትሮሎጂ የእንቋ ተዋናይ ኮከብ ሊሆነው ሲል ይገልጻል። ራሷን ለመቀየር የምትታትርና በማንም ሀሳብ የማትበገር ጀግና ሰው ከተመለከቱ ልጅቷ የሊዮ ኮከብ ባለቤት እንደሆነች መገንዘብ ይቻላል። ሁልጊዜም መላ ህዝቡ ስለ እርሷ ጉዳይ አንዳች ነገር ከሰማ ጆሮውን አቅሞ መረጃውን ለማጣራት ሲሮጥ ይስተዋላል። ኮከብ በአንበሳ የሚመሰል ሲሆን በጣም የሚያስገርመው የሊዮ ኮከብ ባለቤቶች ንጉሳዊ አይነት ባህሪ የሚታይባቸው ናቸው። ፍናን የዚህ ኮከብ ባለቤት እንደመሆኗ መጠን በእሷ ላይ እነዚህ ባህሪያት የሚስተዋልባት የበርካታ አርቲስቶች አርያ ናት። የተከበራቸው ቤተሰቦቻችን የእርስ ኮከብም እንደሆነ ያውቃሉ። እስኪ ኮመን ሰክሽን ላይ ያጋሩን። አንድ ሜትር ከ64 የምትረዝመውና 55 ኪሎ አካባቢ የምትመዝነው አርቲስት ፍናን ቆንጆና ውብ ሴት ናት። ሁለተኛ የትምህርት ደረጃዋ፣ ስለ ትምህርት ሁኔታዋ ስንመለከት በማኔጅመንት የስራ ዘርፍ ከሻላ ሙዴን ዩኒቲ ዩኒቨርሲቲ ይዛለች። ድንገሳ ታስበው ወደ ስትወነው ዓለም የተቀላቀለችው ፍናን ገና ዩኒቨርሲቲ ተማሪ እያለች ነበር። ከማርታ ጎይቶምና ከተዋና ይሄን እኮ ወንድሙ ጋር እጅግ በጣም ቅርብና ወዳጅ እንደሆኑ የሚነገርላት ስትሆን በተለያዩ የበጎ ስራዎች ላይ በበላይነት ስትሳተፍ ትታያለች። በተለይ ለተማሪዎች ደብተርና እስክሪፕቶ፣ ባጠቃላይ ለመማር የሚያስፈልጉ ቁሳቁሶችን እያሟላች ወደ ትምህርት ገበታው እንዲገቡ ስታግዝ ትውላለች። ትምህርት ከመጀመር በፊት እነዚህና መሰል የበጎ አድራጎ ስራዎችን በመስራት የምትታየውን ንቁዋ ሌሎቹ አርቲስቶች በበጎ አድራጎ ስራዎች ላይ እንዲሳተፉ ከፍተኛ የሆነ እንቅስቀሳ ስትሰራ ትታያለችም ለቤተሰቦቿ ለተላላ ታላቅ ሰዎች እና ለአድናቂዎቿ ታላቅ ክብር ያላት ሲሆን ይህን ጸባዩዋ በቅርብ ያሉ ጓደኞቿ እንኳን ሳይቀሩ ሲመሰክሩላት ይስተዋላሉ። ፍናን እናቷን በጣም የምትወድና በተለያዩ ፕሮግራሞች ላይ እናቷን ሲያነሱባት ስለ እናቷ ከመናገሯ በፊት እንበዋ ይተናነቃታል። አንደኛ ወርሃዊ እየተጣራ ገቢዋ በሀገራችን ካሉ ከተሞች በሐዋሳና ባህር ዳር በጣም ፍቅር ያላት ፍናን ለመዝናኛነት እነዚህም ቦታዎች ትመርጣለች። በአንድ ፊልም ብቻ ከ600 ሺህ ብር በላይ የሚከፈላት ዝነኛዋ ገና በልጅነቷ ሀብታም ለመሆን በቅታለች። አሁን ላይ የምታሽከርክረው መኪና ከ95 ሺህ